እንደምታዩት እንግዲህ የሀይሚና የብሩክ ነገር በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው። እሷም እንግዲህ ውጭ ሀገር ልትሄድ እንደሆነ እየተናገረች ትገኛለች። ብዙ ነገሮችንም እንዳስጨራረሰች ሰምቻለሁ። ሌላኛው ደግሞ እንግዲህ ያው የሀይሚና የብሩክ ነገር እንዳበቃለት፣ እንደተቋጨ ከዚህ በኋላ ልክ በቃ እንደሚተዋወቅ ሰው ሀይ ሀይ ከመባባል ውጭ ምንም አይነት ግንኙነት እንደማይኖራቸው ሁለቱም እየተናገሩ ይገኛሉ። ኢቭን ምንም አይነት ስልክ ራሱ እንደማይደዋወሉ እየተናገሩ ይገኛሉ ማለት ነው በጣም አስቸጋሪ እና ውስብስብ የሆነ ነገር ውስጥ ገብተዋል ማለት ነው። እንደምታዩቸው እንግዲህ ስምረትና ፍፄም ዝምታቸውን ሰብረው ስለ ነሱ ማውራት ጀምረዋል ማለት ነው። አንዳንድ ያወጧቸው መረጃዎችም አሉ። ብቻ የዳኒ ጓደኛም መጦ ነበረ። የዳኒ ጓደኛም እንግዲህ ዳኒን ማለቴ ሀይሚን መውደዱ ወይም ደግሞ ሀይሚን ለሀይሚ ስሜት አለኝ ማለቱ ምንም የሚካረርም የሚካበድም ነገር አይደለም እሱ ከወደዳት ለምን ወደድካት ብዬ ልከራከረው አልችልም ስለዚህ የሚሄድበትን መንገድ እደግፈዋለሁ አይነት ነገር ነው እያለ የሚገኘው በአጭሩ እንግዲህ በዳኒ በኩል የሚመጡ ሰዎችም አሉ የሀይሚንና የብሩክን ህይወት እስከ መጨረሻው ማብቂያ እንዲኖረው አድርገው የእሷንም ህይወት ለማበላሸት ነው ቆርጦ የተነሱት። ና እንደውም አንድ ልጅ ምንትትል ሰማዋትኝ በዳኔ በኩል የሚመጡት በቃ በአንድ ማሽን ተፈልፍሎ የተሰሩ ነው የሚመስሉት፣ ሁላቸውም አንድ አይነት ናቸው፣ ጭንቅላታቸው ዝግ ነው እያለች ነበር። ና መሳደብ አልፈልግም። በአጭሩ ግን ስለ ሀይሚ ና ስለ ብሩቅ ና ስለ ጉዞ እንዲሁም ደግሞ ፍፄ ና ስምረት እንግዲህ ዝምታቸውን ሰብረው ምን አይነት ነገሮችን ተናገሩ፣ ለሀይሚ ና ለብሩክ ምን አይነት መልእክት አስተላለፉ፣ እንዲሁም ደግሞ የዳኔንም ጓደኛ አግኝተው አውርተውታል ማለት ነው። ያለውን ነገር ለመፍታት እየሞከሩ ነው የሚገኙት። ስምረትም በጣም ምርር ያለ ነገር ነው የተናገረችው። አጠቃላይ እስኪ ስለ ሀይሚና ስለ ብሩክ በደንብ እናወራበታለን። በመጀመሪያ እንዴት ናችሁልኝ ውዴ ቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ ስለምታደረጉልኝ ከልብ አመሰግናለሁ። እንግዲህ ሀይሚንና ብሩክን በተመለከተ ነው ዛሬ ይዤላችሁ የመጣሁት። እንዲሁም ደግሞ እንግዲህ ዳኒ ቃል በቃል ሀይሚን እንደሚፈልጋት እንደሚወዳትና እንደተመቸችው ነው እየተናገረ የሚገኘው። ይሄ ነገር ለሀይሚ ምን ያህል ሊጠቅማት ይችላል፣ ምን ያህል ሊጎዳት ይችላል የሚለውን ነገር በደንብ የምናይበት ይሆናል። እንዲሁም ደግሞ ብሩክም በዚህ ሰዓት በጣም በቃ ተስፋ ቆርጧል። በአጠቃላይ እንግዲህ ሀይሚና ብሩክ ሁለታቸውም ከባድ ጸጸት ውስጥ ወይም ደግሞ በጣም ጭንቀት ውስጥ ነው የሚገኙት። ያ ጭንቀታቸው ምንድን ነው የሚለው ነገር ያው ዳኒና ሶሲ ስለተለያዩ ወይ ደግሞ በእኛ ምክንያት ነው ብሎ ስለሚያስቡ እነሱ መጣላታቸው እነሱ መራራቃቸው በእኛ ምክንያት ነው ብሎ ስለሚያስቡ እንግዲህ ብሩክ ሶሲን ለማሳመን ወደ ዳኒ እንድትመልስ፣ ሀይሚ ደግሞ ዳኒ ወደ ሶሲ እንዲመለስ ነው እያደረገች እየሞከረች የምትገኘው ግን ደግሞ ይሄ የዋህነታቸው ይሄ ለሰው ማሰብነታቸው ይሄው ከአንዳንዴ ሰዎች የራሳቸውን ነው የሚያስቀድሙት፣ ለራሳቸውን ነው የሚያስበልጡት፣ ለራስ ሲቆርሱ አያሳንሱ እንደሚባለው ማለት ነው። ግን ያ መሆን የለበትም። በአጭሩ ፍፄም የተናገረው ነገር አለ። በቃ ከመጀመሪያው እስከ መጨረሻው ስላለው ነገር ማለት እነዚህ ልጆች ምንም የሚያገባቸው ነገር የለም ስለ ሶሲ እና ስለ ዳኒ ምክንያቱም የራሳቸውን ህይወት የራሳቸውን ኑሮ መኖር አለባቸውና ፍፄና ስምረት እንግዲህ በጣም በሚያስጠላ ሁኔታ በጣም ከባድ ነገሮችን እያሳለፉ እንደሆነ ግልጽ ነው። በእርግጥ እኛም እያሳለፈን ስለሆነ፣ ለምን ሀይሚና ብሩክ የት ይደርሳሉ ብለን ሲጣሉ አስታርቀን፣ ሲኮራረፉ እንዲታረቁ አድርገን፣ አብረው እንዲመጡ አድርገን ብዙ መከራዎችን አሳልፈናል። ከእነሱ ጋር ብዙ ፈተናዎችን አሳልፈን መጠን ከፍ ላሉ ትልቅ ደረጃ ላይ ይደርሳሉ ብለን ስናስብ እንዲህ መሆናቸው በጣም ያሳዝናል። እና እንኳን አይደለም የቅርብ ሰው እንኳን አይደለም ቤተሰብ እንኳን አይደለም በጣም የሚወዳቸው ሰው ይቅርና በሶሻል ሚዲያ ላይ እነዚህ ልጆች የት ይደርሳሉ የተባለ በቀፍ ያለ ፍቅር ውስጥ ገብተው ክንፍ ብለው ነበርና በአጭሩ ዛሬ ተደዋውለን አውቅም መውራት አቁመናል። እንዲህ ተለያይተናል፣ አብረን መቀጠል አንችልም ምናምን አይነት ነገር ከሀይሚ ና ከብሩክ መስማት ያማል። ና ፍፄም በቃ ዝምታውን ሰብሯል። ይሄ ነገር መብቃት መቆም አለበት። እኛ የእናንተን ደስታ የእናንተን አብሮነት ነው የምንፈልገው፣ ምክንያቱም እንድትለያዩ አይደለም። እስከ ዛሬ አብረናችሁ የቆም ነው ብዙ ተመልካቾች አሉ፣ ብዙ ደጋፊዎች አሏችሁ እና እነሱንም ማስቀየም ማሳዘን የለባችሁም ነው እያለ የሚገኘው ስምረትም። እንግዲህ ሀይሚ ወደ ውጭ ሀገር ልትሄድ እንደሆነ ሙሉ በሙሉ ተናግራለች እና። ይሄ ነገር ደግሞ መሆን እንደሌለበት ሀይሜ በዚህ ልክ ጨክና ቆርጣ መሄድ እንደሌለባት እና ልትሄድ ብትልም እኔ በቃ አላስኬዳትም ነው እያለች የምትገኘው ስምረት ፍፄም እንደዛው። በመጀመሪያ ለፍፄና ለስምረት ትልቅ ሪስፔክት አለኝ። በእርግጥ ያው ፍፄ እንኳን ሁሌ እንደደረስክ ነው፣ ሁሌ በቃ በችግራቸው ጊዜ በቃ ቁልፍ የሆንክ ሰው ነህ፣ እውነት ለመናገር ማለት ነው እና እኔ እንጃ ከነሱ ራሱ ለይቼ አላይም። በጣም ምርጥ ሰው የተረጋጋ አስተዋይ የሆነ ከልጅ ነውና፣ ባለፈው እንደውም አስከፍተው ሀይሚም፣ ብሩክም በጣም ተናድጄባቸው ነበር። እነሱን ሰላም ለማድረግ እነሱን ለማስታረቅ እነሱ ጋር የተፈጠረውን ክፍተት ለመሙላት ብለህ አራቱንም ቀጥረህ በምታወራበት ታይም፣ ተመልካችም የወቀሰ ጊዜ አለ። ለምን አራታቸውን ባንድ ላይ ታገናኛለህ ለምን አስበህ ነው ብለው ሲወቅሱ ነበረ። ሌላኛው ደግሞ ሀይሚና ብሩክ እዚያ ላይ እየተደባደቡ ነበረ ማለት ከዳኒ ጋር ማለት ነው። ሀይሚ ምሱን ለመገላገል ስትል ተመታለች እንደምታውቁትና፣ በዚህ ልክ ፍፄን መናቅ አልነበረባቸውም። እንዴት አያከብሩትም? ቢያንስ ጓደኛቸው እኮ ነው። አንዳንዴ እኮ ብቻችሁን ስትሆኑ እኮ በቃ ልትቦጫጨቁ ልትነካከሱ ትችላላችሁ። ቢያንስ የምትወዱ ሰው፣ የሚያከብራችሁ የምታከብሩ ሰው፣ ጓደኛ የሚባል ሰው አጠገባችሁ ሲሆን ግን ያንን ነገር መቀነስ መቻል አለባችሁ። ስሜታችሁን መቆጣጠር አለባችሁ። አንዳንዴ እኮ እኔ እኮ ለአንተ ብዬ ነው እንጂ ይህን ነገር አደርገው ነበር፣ እኔ እኮ ለአንቺ ብዬ ነው እንጂ ይህንን ነገር አደርገው ነበር የሚሉ ሰዎች አሉ። ያ ማለት ምን ምንድን ነው አጠገባቸው ስላለ ሰው ተጨንቀው ነው፣ ሪስፔክት ስላላቸው ነውና ባለፈው ያደረጉት ነገር ፍፄ ላይ ያሳዩት ነገር በጣም ነበር ያሳዘነኝ። ለፍፄ አይገባውም ብዬ ሀሳብ አስተያየት ሰጥ ነበርና ከዛ ጊዜ በኋላ እንግዲህ ነገራቶችን በቃ ግራ ገብቶት ፍፄ ዝም ብሎ ነበር እያየ የነበረውና እኛም ግራ ገብቶናል። የሀይሚና የብሩክ ነገር እያሳያት ያለው ዳኒ ፎቶዎች፣ ቪዲዮዎች ምን እንደሆኑ እንግዲህ ኤአይ የሚባል በነገራችን ላይ ቲክታክ ላይ ገብታችሁ በቃ የማያወራ ሰው ሲያወራታ ያላችሁ የሌለ ሰው በህይወት የሌለ ሰው ራሱ አንድ አለ አድርገው ፎቶና ቪዲዮ አቀናብረው የሚያስቀምጡበት አፕሊኬሽን አለና በዚህ ዘመን እንደዚህ አይነት ዘመናዊነት ነገር ባለበት ዘመን ፎቶና ቪዲዮ አይታ ከሆነ ሀይሚዬ፣ እንዲህ እየሆነች ያለችው የሚጠቅማት ነገር የለም። በቃ ሲጀመርም ከብሩክ ተለያየችም አልተለያየችም ውጭ ሀገር የምትሄደው ምን ጎሎባት ነው? ምን አጣ ነው? የምሬን ነው ምላችሁ፣ ምን እየሆነች ነው? ትምህርቷን ራሱ አቋርጣለች እኮ ታውቃላችኋ። ትምህርቷን ላይ ሀይሚ እየተማረች አይደለም። በጣም በፊት ነው ያቋረጠችው። እና ይሄ ነገር ምንድን ነው ሌላቸው የሚፈልገው? ጊዜዋን በአግባቡ ትጠቀም። ጥሩ እየሰራች ነው ዩቲዩብ ላይ። እግዚአብሔር ይመስገን። ከብሩክ ያለውን ነገር በቃ ችግሮችን አጥብበው ችግሮችን ፈትተው አንድ ላይ መሆን፣ አንድ ላይ ኑሯቸውን መኖር፣ ጥሩ ህይወት መኖር እንጂ ከዚህ በኋላ የማታውቂው ሀገር የማያውቁት አለም የማያውቁት ሀገር አይናፍቅም አሉ፣ ብትሄጂ ምንም የምትጠቀሚው ነገር የለም። እኔ እውነት ለመናገር ማለት ነው ያጣ በጣም የቸገረው የሚበላው የሚጠጣው ያጣ ሰው ቢሄድ ቢለወጥ በሰዓት ነው የሚከፈለው። ውጭ ሀገር ስትሄዱ ሌሎች ዓለም ላይ ሰርታችሁ ትለወጣላችሁ፣ ገንዘብ ትይዛላችሁ። ግን እያላችሁ የተንደላቀቀ ህይወት እየኖራችሁ አሁን ሀይሚ ምን ጎሏት እንደ ወደ ውጭ ትሄዳለች ብላችሁ ታስባላችሁ? የእውነትም ማለት ነው ምን ምን ጎደላት? ቆንጆ ቆንጆ ልብሶች ነው የምትለብሰው። በጣም ነው የሚያምርባት። ጸጉሯን በየሳምንቷ ነው የምትሰራው። የምትለብሳቸው የምታደርጋቸው ጫማዎች በጣም ነው የሚያማምሩት። እና የሚኖሩበት ቤት ራሱ የቲክታከሮች የቴወሮች፣ በጣም የተንደላቀቀ የተንደላ በቃ ምርጥ ነው ይሄ ነገር እያለ ለምንድን ወደ ውጭ የምትሄድበት ምክንያት አልገባኝም። እና ይሄ መሆን የለበትም እንትናም ብሩክም ተመልሶ ዱባይ ሊሄድ እንደሆነ እየሰማው ነው የሚገኘው። ይሄ መሆን የለበትም። ቢያንስ እናንተ ለመታረቅ ችግሩን ለማጥበብ የሆነ እንትን ማለት ነው እንጂ አለባችሁ በቃ የሆነ እኔ እንጃ አላቅም። አንድ ሰው ብቻ ለፍቶ ፍፄም ተናግሯል። አሁን ላይ ብሩኬ ነው በደንብ ሲለምናት የነበረው ወይም ደግሞ ብሩኬ ነው እንትን ሲላት የነበረው፣ እና ሀይሚ ደግሞ ያን ነገር በቃ እንዳበቃ እየተናገረች ነው። ደግሞ ያ ነገር መሆን የለበትም እያለ ነው የሚገኘው እና እንደኔ እንደኔ ሀይሚም ብሩክም ወዳችኋለሁ አከብራችኋለሁ ግን ለመታረቅ ሰበብ ፈልጉ፣ ለመቀራረብ ሰበብ ፈልጉ እንጂ ለመጣላት፣ ለመራራቅ፣ ለመለየት ሰበብ አትፈልጉ እና ለተመልካችም ስትሉ ዋጋ ክፈሉልን። እኛ የሁሉ ጊዜ ዋጋ ከፍለን እዚህ አድርሰናችኋል አይደል? ለእኛ ስትሉ ይህንን ነገር ለአንዴና ለመጨረሻ ጊዜ ዘግታችሁት አንድ ላይ ሆኖ ፍፄ ተናግሯል። ስለነ ዳኒና ሶሲ ምንም የሚያገባን ነገር የለም፣ እንደፈለጉ መሆን ይችላሉ። በቃ ሀይሚና ብሩክ የራሳችሁን ኑሮ ኑሩ፣ የራሳችሁን ህይወት ኑሮ ነው እያለ የሚገኘውና እውነት ነው። በጣም በትክክል ይህንን እደግፋለሁ። ለምን በየዋህነት ሀይሚ በየዋህነቷ ነው በጣም የዋህናት እግዚአብሔርን ሰው በሷ ምክንያት አዝኖ ማየት አትፈልግም። ሰው እንዲጨናነቅ አትፈልግም። ሰው እንዲጎዳ አትፈልግም። እና ያ ነገሯ ደግሞ ከባድ ነው። አስቸጋሪ ነገር ውስጥ በቃ ነገ የሚጸጽታትን ነገር እንድታደርግ ሊያስገድዳት ይችላልና ያ መሆን የለበትም። እና ብቻ ቢያስጠላ ነገር ነው። ከሀገር መውጣት ያለ መውጣት ምንም የሚያስብል ነገር የለም። ችግሩን ተነጋግራችሁ ፍቶት ስምረት እና ፍፄ የያዛችሁት ጉዳይ እንግዲህ እንደው ፈጣሪ ፈቅዶ የእውነት በልደቷ ቀን ትልቅ ሰርፕራይዝ አዘጋጅታችሁ ሀይሚንን ብሩክንም ጠርታችሁ ተታርቀው ጥሩ ጊዜ እንደሚያሳልፉ ትልቅ እምነት አለኝ እግዚአብሔርን። ሀይሚና ብሩክ መቼም ሊለያዩ አይችሉም እና የዳኔ ጓደኛ ደግሞ ስኒ ሀይሚን ስለወደዳት ምን ላድርገው? ሀይሚን አትወደዳት ልበለው ምናምን እያለ ነበረና ማለትም አለማለትም ትችላለህ። ያው ይመኛታል ይመኛታል፣ ግን በጭራሽ አያገኛትም። ስለዚህ የማያገኘውን ነገር ከሚያሯሯጥ አጠገቡ ያለችውን ሴት የምትወደው የምታፈቅረውን ሴት አብሮ ቢሆን ወይም ደግሞ ከእሷ ጋር ቢቀጥል እየተሻለ ነው። ጓደኛዋ አደለ? የሚያደርገው ነገር እውነት እንዳልሆነ እያወቅ እንዴት ትደግፈዋለህ? እና በአንድ ማሽና የተሰራችሁ ስላለች እውነታችሁን እውነቷን ነው እግዚአብሔርን። እና ተው ረፎ በቃ ህይወታቸውን ይኖሩበት ከቻላችሁ አስታርቋቸው፣ ካልቻላችሁ ከህይወታቸው ምንቀረብላችሁ ውጥት ነው ማለት ያለባችሁ ብዬ መልእክቴን አስተላልፋለሁ። ፍፄና ስምሪ ደግሞ እንወድሻለን፣ እንወዳችኋለን። ምርጥ ጓደኛ ናችሁ። ፍፄ በተለይ በጣም በቃ ዋና ሰው በቃ በሀይሚ በብሩክ ህይወት እንደውም እዚህ ለመድረሳቸው እራሱ እሱ ነው። በጣም ብዙ ጊዜ ተጣልተው ብዙ ጊዜ አስታርቋቸው ያውቃልና። ብቻ ይህንን ነገር ነው ልናገር የምችለው። ሀይሚና ብሩክ ወደፊት ማንም ሰው ሊያስቆማችሁ በማንም ወሬ በማንም አሉባልታ መጣላት፣ መለያየት፣ መራራቅ የሚባል ነገር የለም። እኛ አለን ከጎናችሁ፣ ሁሌ እንደግፋችኋለን፣ ሁሌ እናበረታታችኋለን። ከዳኒ ራቁ፣ ከሶሲ ራቁ፣ የራሳችሁን ኑሩ ኑሩ። ይህንን ነው ልል የምችለው። ለሚያልፍ ቀን ደግሞ የማያልፍ ቃላት አትነጋገሩ። ዋናው ነገር እግዚአብሔርን ነገ ተታርቃችሁ አንድ ላይ ልትሆኑ ዛሬ ላይ ያልሆነ ነገር ብታደርጉ ነገ የምትጻጸጡበት ነገር ነው የሚሆነው። ና በስሜት አትሄዱ፣ ተነጋግታችሁ ለማውራት ሞክሩ። ላለውኝ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እኔም በሰራሁት ቪዲዮ ላይ እንግዲህ ያላችሁ ነገር ካለ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀይሚንና ብሩክን እንደግፋቸው፣ አለንላችሁን በላቸው። አንድ እንዲሆኑ ሁላችንም አንድ ሆነን እናበረታታቸው። ላለው እንግዲህ ስለነበረን ቆይታ አመሰግናለሁ። ሰላም ዋሉልኝ።